የመጀመሪያውን ጌም አሸንፈናል። ሁለተኛውን እንቀጥላለን። ከዛ አሁን ካሸነፍናት እናሰጠፋለን። ተቀበይ ተቀበላለን። ችግር የለውም። ግን ብዙ አትጎረ ደግሞ እኔ ሌላው ደግሞ እንደማይቻል በኋላ እኔ

ጋይስ፣ አሁንም ሁለተኛውንም እናሸነፋት እና እናስወጣለን። ሁለተኛውንም አሸነፋት እና እናስወጣለን። ማን ነው? ማን ነው? ማን ነው? ማን ጋይስ በሁለተኛው መሸነፍ ሶስተኛ ዕድል መፍጠት የለብንም ምንም አላውራም እናንተ ግን ስራችሁ ሰርታችሁ አሳዩ እግዚአብሔርን እኔ ምንም አላውራም አልጎርርም እንዲናልልም ብዙ ጊዜ ሰርቶ ማሳየት በተግባር ማሳየት አውቅበታለው እንደዛ አይነት ነገር ይመቸኛል ታውቃላችሁ ሶፋ አካባቢ ያደረጋችሁ እችን አሸንፈን ማለት ነው። በሶስተኛ እድል ከሰጠናት አይሆንም። እስከ ሁለት ነው እኛ ብዙ ደብል ነው። አሁን ደብል ነው። እሺ ደብል ነው ነገር

ከልብ ከልብ ማለት ነው። ከልብ ኑሩ። አሁን መቼ ነው? አልቀበልም አትይም። አልቀበልም አትይም። እኔ ወይኔ፣ በነገር ላይ እኔ አላለቅስም ብያለሁ እኮ ወንድሜ፣ ደህና ነው ምንም አደርጋቸው

የማልቀስ ነው እኮ በጣም እንዳለቅስ እየፈለክ ነው መሰለኝ። እኔ ደግሞ እንደዚህ ነገር ታሸነፍኝ ግን ሌላ ነገር አላሸነፍኝም። ታውቀኛለህ ጠንክተህ። አይ እሺ፣ ለምን ሶስተኛው እንድንጫወት አታደርግም? ከፈለክ ምንም እኮ ይመጣል፣ ምንም ይምጣ እንጫወት። የምር ሶስተኛ ቡን ካሸነፉ ሽሉጣ ጌታ ስቄብሽ። ላይ ቡን አጥቼ ነው የምወጣው። ላይ ቡን ነቅላ ስለወጣ ስቄብሽ ምናምን።